ሰላም ጤና ይስጥልን። እየተከበራችሁ ተመልካቾቻችን፣ እነሆ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን መረጃዎችን እየነገርኳችሁ ቆይታ አድርጋለሁ። ወደ ቀዳሚ መረጃችን ስናልፍ ሌተናል ጀነራል ታደሰ ወረደ በይፋ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሆኑም ሹመቱን ተከትሎ ጠቅላይ ሚኒስትር አቢይ አህመድ በማህበራዊ ትስር ገጻቸው መልእክትን አጋርቷል። ባለፈው አንድ ወር ገደማ የኢትዮጵያን ህገ መንግስት የፕሪቶሪያ ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማ ሰፊ ውይይቶች ሲካሄዱም ቆይቷል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀርቡ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ስናደርግም ቆይተናል። ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናል። ጄኔራል ታደሰ ባለፉት ሁለት ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት ሁለት ዓመታት የነበሩ ድክመቶችና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት እየታመነ ነው። የትግራይ ሕዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አድርጋለሁ ብለዋል ጠቅላይ ሚኒስትር አብይ። የኢትዮጵያ ምልክት የሆነው ዋሊያ አይቤክስ የሕልውና አደጋ ተደቅኖበት አልተባለም። የኢትዮጵያ ምልክት የሆነውን አይቤክስ ከጊዜ ወዲህ እየተስተዋሉ በመጡ ሰው ሰራሽ ጫናዎች ምክንያት ከፍተኛ የህልውና አደጋ ተደቅኖበት ይገኛል ሲል የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። ይህን አደጋ ለመቀልበስና ዋሊያ አይቤክስን ለመጠበቅ ባለስልጣኑ ከተለያዩ ባለድርሻና አጋር አካላት ጋር በመተባበር ትኩረት ሰጥቶ በመስራት ላይ እንደሚገኝም ገልጿል። የዋሊያ አይቤክስ ህልውና ለመጠበቅ የተዘጋጀው ብሔራዊ ስትራቴጂ እቅድ መጽደቁንም ብስራት ከባለስልጣኑ ባገኘው መረጃ ለማወቅ ችሏል። እንደ ሀገር በተዘጋጀው ብሔራዊ የዋሊያ አይቤክስ ጥበቃ ስትራቴጂን አስመልክቶ በጎንደር ከተማ የጋራ ውይይትም ተካሂዷል። በውይይቱ ተገኝተው የመክፈቻ ንግግር ያደረጉት በቱሪዝም ሚኒስትሩ የመዳረሻና የመሠረተ ልማት ማስፋፊያ ሚኒስትር ዴኤታ አቶ ስለሺ ግርማ የሰሜን ተራሮች ብሔራዊ ፓርክ እጅግ ውብ በሆኑ የተፈጥሮ ሀብት እየታደለ መሆኑን አንስተው የብሔራዊ ፓርኩን ስነ ምህዳርና ዋሊያን ጨምሮ ብርቅዬ የዱር እንስሳትን መጠበቅ እንደሚገባም ተናግረዋል። በብሔራዊ ፓርኩ ያለው የዱር ህይወት በተገቢ መንገድ ከተጠበቀ ለቱሪዝሙ እንቅስቃሴ አስተዋጽኦ የጎላ እንደሚሆን ያላቸው እምነትም ገልጿል። ኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር አቶ ኩመራ ዋቅጅራ በበኩላቸው የዋሊ አይቤክስ የህልውና አደጋ ለመቀልበስ በጋራ መስራት እንደሚገባ አንስተው የዋሊ አይቤክስ ቁጥርን ለመመለስ እና ለማሳደግ የሚያስችል በጥናት ላይ የተመሰረተ የዋሊ አይቤክስ ጥበቃ ብሔራዊ ስትራቴጂካዊ እቅድ መዘጋጀቱንም ገልጿል። አቶ ኩመራ አያይዘውም በብሔራዊ ስትራቴጂካዊ እቅዱ መሰረት ማን ምን ኃላፊነት መወጣት እንዳለበት በግልጽ የተቀመጠ በመሆኑ መሬት ላይ ተግባራዊ ማድረግ የሀገር ምልክት የሆነውን ዋሊ አይቤክስን ህልውና ልንታደገው ይገባል ሲሉም አሳስበዋል። የሰሜን ጎንደር ዞን ዋና አስተዳዳሪ ዲያ ቆንሸጋ ውቤ በበኩላቸው በብሔራዊ ፓርኩ ላይ የተጋረጡ ችግሮችን ከብሔራዊ ፓርኩ አዋሳኝ ወረዳዎች ጋር በመተባበር በቀጣይ ትኩረት ሰጥተው እንደሚሰሩ አንስተው ብሔራዊ ፓርኩ ከሰሜኑ ጦርነት አንስቶ እስካሁን ችግር ላይ በመሆኑ ከፍተኛ ድጋፍ ያስፈልገዋል ሲሉም ገልጿል። የብሔራዊ ፓርኩን የህግ ማስከበር ስራ ማጠናከር፣ ከዋሊያ ጋር ተያይዞ ሰፊ ጥናትና ምርምር ማካሄድ፣ የአጋር አካላትን ቅንጅትና የኢኮቱሪዝም ማህበራትን ማጠናከርና ተጠቃሚ ማድረግ በሚሏቸው ነጥቦች ዙሪያ ሰፊ ውይይቶች በማድረግ ብሔራዊ ቅዱ በጋራ ድምፅ ጸድቋል ስትል ቀድ ስድስት ደጀኔ ዘግባለች። ተመልካቶቻችን አሁን ደግሞ ከዓለም አቀፍ ያገኝናቸውን መረጃዎች እነግራችኋለን። በቅድሚያም ሩዋንዳም ካጋሜ በሩዋንዳ ላይ የሚደረገውን ግፊት በመተቸት ወደ ገሃነም ሂዱ ሲሉ ተናገሩ። ሩዋንዳ እንደ አውሮፓውያን አቆጣጠር በ1994 በቱትሲ ጎሳዎች ላይ የተፈጸመውን የዘር ማጥፋት 31ኛ ዓመት የሚዘክር ለሳምንት የሚቆይ መታሰቢያን ማክበርም ጀምራለችም። ፕሬዚዳንት ፖል ካጋሜ እና ቀዳማዊት መቤት ዣኔት ካጋሜ በዋና ከተማዋ ኪጋሊ ከሚገኘው የዲፕሎማቲክ ኮር ዲን እና ከዘር ማጥፋት የተረፉ ተወካዮች ጋር በመሆን ከ250 ሺህ በላይ ተጎጂዎች በተቀበሩበት የኪጋሊ የዘር ማጥፋት መታሰቢያ የአበባ ጉንጉን አኑረዋል። ከዚያም በሚቀጥሉት መቶ ቀናት ውስጥ የሚቃጠለውን የብሔራዊ አንድነት ሰላምነትና የመረጋጋት ምልክት የሆነውን የማስታወሻ ነበልባል በይፋ ለኩሰዋል። ካጋሜ የዘር ጭፍጨፋው በሩዋንዳ አይደገምም፣ ወንጀለኞች ስለማይሞክሩ ሳይሆን ሩዋንዳውያን በአንድነት መቆምን መርጠዋል፣ እናም ዳግም አይከሰተም ሲሉም አጽንኦት ሰጥተው ተናግረዋል። ካጋሜ በንግግራቸው የሩዋንዳ ያለፈ ታሪክ አሁን ካለችበት ተግዳሮቶች ጋር በማገናኘት በጋራ መነጋገር መፍትሄ ነው ብሏል። በኮንጎ ምስራቃዊ ዲሞክራቲክ ሪፐብሊክ ግጭት ሩዋንዳ ተሳታፊ ናት ብለው ከሚከሷቸው አገሮች ጋር ያለውን ዲፕሎማሲያዊ ውጥረት ጠቅሷል። ካጋሜ በጉዳዩ ላይ አለ ዓለም አቀፋዊ ግፊትን በመተቸት ወደ ገሃነም ሂዱ ሲሉም ተችቷል። እነዚህ በመንግስታቱ ድርጅት በምዕራባውያን ያሉ ሰዎች የቺን ትንሽ ሀገር የቺን ሩዋንዳ በተመለከተ ሲቧደኑ ማንም መጥቶ ማዕቀብ እንጥልባቸዋልን ሲሉ ወደ ገሃነም ሂዱ እንላለን ሲሉም ተደምጧል። የአውሮፓ ህብረት በኮንጎ ግጭት ተሳታፊ የሆነውን ኤም 23 አማጺ ቡድን በመደገፍ ሶስት የሩዋንዳ ወታደራዊ ባለሥልጣናትንና የሩዋንዳ ማዕድን ማውጫ ኤጀንሲ ኃላፊ ላይ ማዕቀብም ጥሏል። ጀርመን፣ አሜሪካ፣ ዩናይትድ ኪንግደም ሩዋንዳ በምስራቅ ኮንጎ ግጭት ተሳትፋለች በሚል ማዕቀብ እንደሚጥሉም አስታውቋል። ሩዋንዳ ባለፈው ወር ከቤልጅየም ጋር ያላትን ዲፕሎማሲያዊ ግንኙነት ያቋረጠች ሲሆን ካጋሜ እንዳሉት ብራሰልስ በኪጋሊ ላይ ማዕቀብ እንዲጣል ዓለም አቀፍ ግፊት እያቀጣጠለች ነው በማለትም ከስሷል። በአንድ መቶ ቀናት የዘር ፍጅት ወደ አንድ ሚሊዮን የሚጠጉ ሰዎች በአብዛኛው ቱትሲዎችና ለዘብተኛ ሁቱዎች ተገልሏል። ሁከቱ ሚያዝያ 6 ቀን 1994 የሩዋንዳውን ፕሬዚዳንት ጁቬናል ሀቢያ ሪማናን እና የብሩ ሩንዲው ፕሬዝዳንት ሳይፕሪን ንታያሚራ ያሳፈረ አውሮፕላን መውደቁን ተከትሎ ጀምሯል። በጥቃቱ ሁለቱም መሪዎች የተገደሉ ሲሆን ይህም በሁለቱም ጽንፈኞች የጅምላ ጭፍጨፋን አስከትሏል። የ14 ዓመቱ ታዳጊ የልብ በሽታን በሰከንዶች ውስጥ የመለየት ችሎታ ያለው መተግበሪያን ፈጠረም። የ14 ዓመቱ የአሜሪካን ዳላስ ነዋሪ ታዳጊ ሲዳርት ናንዲያላ በአርቲፊሻል ኢንቴሊጀንስ ኃይል የሚሰራ የስማርትፎን መተግበሪያ የሆነውን ሰርካዲያን ኤአይ የተባለ አፕ በድምፅ ብቻ በሰባት ሰከንድ ውስጥ የልብ ህመምን መለየት የሚያስችል መተግበሪያን እውን አድርጓል። ሲዳርት ናንዲያላ የተለመደ አይነት የ14 ዓመት ልጅ አይደለም ብሎ መናገርም ይቻላል። ታዳጊው ገና በለጋ ዕድሜው ከኦራክልና ከኤአርኤም የምስክር ወረቀቶች በመያዝ በዓለም ላይ ትንሹ የሰው ሰራሽ አስተውሎት የተረጋገጠ ባለሙያ ነው። የልብ ድምጽ ቀጂዎችን በመተንተን በሴኮንዶች ውስጥ ብ በሽታን መለየት የሚችል በአርቲፊሻል ኢንቴሊጀንስ በተሰራ የስማርትፎን መተግበሪያ የካርዲዮቫስኩላር በሽታ ምርመራን ለመቀየር ዝግጁ ነው። ሰርካዲያን የተሰኘው መተግበሪያ በስማርትፎን የተወሰዱ የልብ ድምፆችን የሚመረምሩና የተጠቃሚውን ህይወት ለመታደግ ፈጣን የሆነ ምርመራ የሚያቀርቡ የላቀ አልጎሪዝም ይጠቀማልም ተብሏል። ፈጠራው መተግበሪያው በአሜሪካ ውስጥ ከ1500 በላይ እና በህንድ 700 ታካሚዎች ላይ ተፈትኗል። ትክክለኛነቱም 96 በመቶ እንደሆነም ተነግሯል። የአንድራ ፕራዴሽ ዋና ሚኒስትር ኤን ቻንድራ ባቡ ናይዱ የ14 ዓመቱ ታዳጊ ካገኙት በኋላ እንደተናገሩት የሲዳርት ልዩ ችሎታና ለሰው ልጅ ጥቅም ቴክኖሎጂ ለመጠቀም ባለው ቁርጠኝነት በጣም ተደንቅ ያለውም ብለዋል። በታዳጊ እድሜው እሱ የሰራው ስራ ለሁላችንም አነሳሽ ነው። ለጤና አጠባበቅ ቴክኖሎጂ ያለውን ፍቅር እንዲከታተል በሚያደርጉት ጥረቶች ሁሉ ሙሉ ድጋፍ እንደምናደርግ በመግለጽ በሙሉ ልብ አበርታታሉ ሲሉም ተደምጠዋል። ሲዳርት እንደሚለው መተግበሪያው ሰርካዲያን በሰው ሰራሽ አስተውሎት በዓለም ላይ እጅግ የላቀ የልብና የደም ስር በሽታ መመርመሪያ መሳሪያ እንዲሆን እንዳልተሰራም ገልጿል። ትልቁ ጥንካሬው ተደራሽነትና የአጠቃቀ ጥቅም ቀላልነት ናቸው። በሃይድራባንድ በተካሄደው የመሪዎች ጉባኤ ላይ ግቡ ይህን መሳሪያ ውስን የህክምና ሽፋን ወዳለው ማህበረሰብ ማምጣት መሆኑን አጽኖ ሰጥቷል። ፈጣን ምርመራዎች በህይወትና ሞት መካከል ያለውን ልዩነት ሊያመላክቱ ይችላሉም ተብሏል። ናንዲያላ ትምህርቱን በቴክሳስ ባደረገው የላውለር መካከለኛ ደረጃ ትምህርት ቤት ያጠናቀቀ ሲሆን በአሁኑ ጊዜ በዳላስ የቴክሳስ ዩኒቨርሲቲ የሳይንስ የመጀመሪያ ዲግሪን በኮምፒውተር ሳይንስ እየተከታተለ ይገኛል። ተመልካቾቻችን የዕለቱ የብስራት የዩቲዩብ መረጃችን የተከታተላችሁት ይመስል ነበረ። ሰላማዊ ነጋሲ አብሬያችሁ ቆየው መልካም ጊዜ።